ይህንን ስሰሙ በእርግጠኛነት ህይወት ትርጉም ታጣባችኋለች በህንዱ አውሮፕላን አደጋ ህይወታቸውን ያጡት አሳዛኙ የአንድ ቤተሰብ ታሪክ ነው በህንድ የተከሰከሰው አውሮፕላን እንግዲህ አንድ ሰው መትረፉ እየተነገረ ነው የሚገኘው እኔ አንዲት ሴት በደላላ አግኝቼ አግብቼ እንዴት ነው በኩራት ባሌ ብለሽ አቅፈሽኝ መተኛው ደላላ ሚስት የሚፈልግ ወንድ ህይወት የጠረረበት ነው ህይወቱ ግራ የተጋባበት ወንድ ነው ቆራን አጀሳል አላሁም አጀሳል ሐራም ለመስራት ስትወሰወሱ ወይም ነፍስያችሁ ስታስቸግራችሁ የሚባል አንድ ዱዓ ያሳያችኋል። የሰው ልጅ በቀብር ውስጥ ሲቀጣ የሚያሳይ በካሜራ የተቀረጸን ቪዲዮ ዛሬ ያሳያችኋል። شرح አህለን ወሰህለን ወማርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ አንልክታታዎች ባላችሁበት ያላ ሰላም እዝነ ተረደቸሩን ታለሻላ ዛሬም ከመገናኘት ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዱም ደሞ እስላማዊ ቪዲዮዎች አሉ። ኢንሻአላህ እጅግ የሚያሳዝኑ መረጃዎች እንመለከታለን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችን አልቀም ላይክ ላይክ እያረጋችሁ ሐሳብና አስተያየታችሁን የሰጣችሁ እስከ ፕሮግራማችን ፍጻሜ ያብራችሁን ቆይ። ኢንሻአላህ ዛሬ አልየውል ጁማዓ በዛሬው እለት ኢንሻአላህ በነብያችን ላይ ሰላዋት ማውረድ ይወደዳል። አላሁማ ሰለ ሰሊ ወሰሊም አላ ሲድና ሙሐመድ ለ ላ ሰለም ሁላችሁም ሰላዋት አውርዶ ቀጥታ ወደ ቪዲዮ አለፍኩላችሁ። የቀብር ቅጣት የሰው ልጅ በቀብር ውስጥ ሲቀጣ ማለት ነው። በጋራ እንመልከት። የሰው ልጅ በቀብር ውስጥ ሲቀጣ የሚያሳይ በካሜራ የተቀረዘን ቪዲዮ ዛሬ ያሳያችኋል። ሙስሊሞች ሆናችሁ ይህ ቪዲዮ ሙስሊሞችን ያስታውሳልና በደንብ ሼር፣ ኮፒሊንግ ድዩት በማድረግ ከአጅዶ አብራችሁን ተካፈሉ። በመጀመሪያ ነቢዩ ስለ ላሁ ሌ ሰለም ሰሂህ ባህሪ ላይ ይህንም ብለውን ነበር የሰው ልጅ ቀብር ውስጥ ሲቀጣ የሰው ልጆችና ጂኖች አይመለከቱትም፣ ነገር ግን ሌሎች ፍጥረታት ይመለከቱታል ብለውን ነበር። ከዛም ውስጥ እንስሳቶች ናቸው። እናም በሚያስደንቅ ሁኔታ ይህች የምታምሩ ወፍ ወደ ቀብር ቦታ ሄደች። ቀብር ቦታ ላይም ስትደርስ እንደዚህ አይነት አስደንጋጭ የሆነ ድምፅ ማውጣት ጀመረች። ወፎች ሚክሚክ የሚል አይነት ድምፅ ሲያወጡ ምን ማለት እንደሆነ ጎግል አድርጌ ነበር። እጅግ በጣም አስደንጋጭ የሆነ ነገር ሲሰሙና ራሳቸውን መከላከል ሲፈልጉ ነው እንደዚህ አይነት ድምፅ የሚያወጡት። ባለቤቷ ከዛ ቀብር ቦታ ሲያወጣት መጮሏን ታቆማለች። ከዛም ፈጥና መኪና ውስጥ ለመግባት ትሞክራለች። ሱብሃነላህ ወላሂ፣ ሞት መቼ እንደሚመጣ አናውቅም። ሁላችንም ጊዜው ሳይደርስብን ወደ አላህ ተውበት በማድረግ ልንመለስ ይገባል። ይህም መረጃ ሙስሊሞች ከሆናችሁ ራሳችሁ ጋር እንዳታስቀሩ ለመላው ሙስሊሞች ሼር በማድረግ አድርሱ። ሞት መቼ እንደሚመጣ አናውቅም። ቪዲዮን ተመልክተናል። ሱብሓነላህ እንደተማረበት ተስፋ አድርጋለሁ። እኔንም እናንተንም አላህ ከቀብር ቅጣት ጠብቀን፣ ወጥተው ከመቅረት ጠብቀን። የተለያዩ ነገራቶች እየተመለከት ነው። በጣም የሚያሳዝን ነገር ነው። በተለይ ቺ ወፍ ሱብሓነላህ። የቀብር ቅጣት ደግሞ ከባድ ነገር ነው። አላህ ይጠብቀን ለማለት እወዳለሁ። በትናንትና ሁለት እጅግ የሚያሳዝን መረጃ ነው፣ አለምን ያሳዘነ መረጃ ተሰምቷል። እንግዲህ የህንድ አውሮፕላን ነው ወደ ለንደን ሲጓዝ የነበረው 242 ገደማ አካባቢ እንግዲህ ተሳፋሪዎችን ጭኖ የነበረው በቅ የደረስበት እንግዲህ በደቂቃ ልዩነት ውስጥ ተከስክሶ ሁሉም ሰዎች እንደሞቱ በትናንትናው ዕለት ሲናገር ነበር። ነገር ግን የአላህ ተአምር፣ ሱብሃነላህ አንድ ሰው እንደዳነ እየተነገረ ያለበት ሁኔታ ነው። ከዛ ሁሉ ሰዎች መካከል ውስጥ ማለት ነው። እንዲሁም ደግሞ በጣም ልብ የሚያሳዝን ልብ የሚነካ ነገር ነው እንግዲህ የተፈጠረው። እስኪ በጋራ እንመልከት። ይህንን ስትሰሙ በእርግጠኛነት ህይወት ትርጉም ታጣባችኋለች። በህንዱ አውሮፕላን አደጋ ህይወታቸውን ያጡት አሳዛኙ የአንድ ቤተሰብ ታሪክ ነው። ዶክተር ኮሚ እና ባለቤታቸው ዶክተር ፕራቲክ ከሶስት ልጆቻቸው ጋር ናኩል ፕራዳይት፣ እና ጆፊሽ ጋር በአንድ ላይ በአውሮፕላን ሲጓዙ በደረሰ አደጋ አምስቱም የቤተሰብ አባላት ህይወታቸውን አጥተዋል። ዶክተር ኮሚ ከምትሰራበት ሆስፒታል በተሻለ ስራ ወደ ለንደን እንግሊዝ አዲስ ህይወት ለመጀመር ከቤተሰቧ ጋር በጉጉት ስትጓዝ ነበር። ነገር ግን ነገ የተሻለ ህይወት ይኖረኛል፣ ነገ ከቤተሰቤ ጋር ደና ኑሮ እኖራለሁ ብለው ሲያስቡ ያልጠበቁት አደጋ የሁሉንም ህይወት ቀጥፎ ላይመለሱ ቀርተዋል። ይህ አሳዛኝ ክስተት የመጨረሻ ፎቶግራፋቸው ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃነላህ፣ እጅግ የሚያሳዝን መረጃ ነው። በዚህ ደረጃ እንደተመለከትነው ከትላንትናው እንግዲህ ከሁለት መቶ ምናምን ገደማ ሰዎች አካባቢ ወደ ሁለት መቶ አራት ሰዎች ነው የጀናዛቸው ሬሳቸው አስክሬናቸው የተገኘው እየተባለ ነው። ነገር ግን እነዚህ አምስት ቤተሰብ በአንድ ቅጽበት ነገ የተሻለ ህይወት ለማሳካት እንግዲህ ጥሩ ህይወት ለመኖር ወደ ለንደን ሲጓዙ ስራ ለመቀየር በዚህ መልኩ ከነልጆቻቸው ሁሉም በአንድ ሞተዋል። እጅግ የሚያሳዝን መረጃ ነው። በህይወታችን ላይ ምን እንደሚከሰት ነገር አናውቅም። ስለዚህ ሁላችንም ወደ አላህ ልንመለስ ይገባል። ወጥቶ ከመቅራት አላህ ይጠብቀን ከድንገተኛ አደጋ አላህ ይጠብቀ ለማለት እወዳለሁ። በጣም አደጋዎች እየበዙ ያለበት ሁኔታ ነው። እጅግ እጅግ በጣም ብዙዎችን ልብ የነካ መረጃ ነው። ከዚህ መካከል እንግዲህ ከነዚህ ከሁለት መቶ አርባ ምናምን ሰዎች መካከል አንድ ሰው ነው በህይወት እንደዳነ እየተነገረ ያለው እሱም ወደ ሆስፒታል ገብቷል። ቆሙም እየሄደ ነበረ። የተወሰኑ ጉዳቶች ደርሶበታል። ነገር ግን በህይወት እንደተረፈ እየተነገረ ነው። ይህ የአላህ ተአምር ነው። እጅግ እጅግ በጣም ልብ ይነካል። በዚህ ጉዳይ ላይ ሀሳባችሁን ስጡ። ለማንኛውም እኛ ብዙ ነገር እናስባለን፣ ህይወት በአጭሩ ልትቀጨን ይገባል። በቻልን አቅም መልካም ነገራቶች እና ጥሩ ስራዎችን ለመስራት እንሞክር ለማለት እወዳለሁ። ወደ ሌላኛ ጉዳይ አለፍኩላቸው። ሀራም ለመስራት ስንወሰወስ ማድረግ ያለብን እስኪ በጋራ እንመልከት። ሐራም ለመስራት ስትወሰወሱ ወይም ነፍስያችሁ ስታስቸግራችሁ የሚባል አንድ ዱዓ ያሳያችኋለሁ። ይህን ዱዓ ውዱ ነቢያችን ረሱሉ ዓለይሂ ሰላቱ ወሰላም ነው ያስተማሩን። ይህም ቪዲዮ ለብዙ ሙስሊሞች ይጠቅማሉ ሪፖስት እያረጋችሁ ጀምሩት። ዱዓውን በዚህ ሐዲት መሰረት የተጠቀሰ ሲሆን ይህን ቪዲዮ ሴቭ አድርጉት፣ እንዲሁም ዱዓውን ስክሪንሻት አድርጉት። አብራችሁ ይበሉ፣ አላሁመ ኢኒ አዑዙቢከ ሚን ሙንከራት አልአኽላቅ ወልአዕማል ወልአህዋእ። መጥፎ ስራ ልትሰሩ ስታስቡ ቶሎ ብላችሁ ይህን ዱዓ ማለታችሁ እንዳትረሱ። ኢንሻኣላህ ጀነት ውስጥ እንገናኛለን። ወሰላም ዓለይኩም ወረህመቱላሂ ወበረካቱ። ዋሌኩም አሰላም ወረህመቱላህ በረካቱ። እንሻላ በሰማነው የምንጠቀም ያድርገን። ይህንን ዱአ በጭንቅላታችን ልናፍዝ ይገባል፣ ስክሪንሽት አድርገን እንሻላ። በተደጋጋሚ የተለያዩ ዱዎች አሉ፣ ከመጥፎ ነገራችን የሚጠብቁን፣ ከሀራም ነገር የሚያርቁን እና በተለይ እንግዲህ በጣም ብዙዎቻችን እንወሳወሳለን ኢቨን ወንጀል መስሎ የማይታየን ብዙ ተግባራቶች አሉ። ነገር ግን ያ ነገር ውስጣችን የሚሰማ ከሆነ እንደነዚህ አይነት ዱዓዎችን በማለት እንሻ አላህ ነፍሶቻችንን ከወንጀል እናረቃት ለማለት ተወዳለሁ። እንደተማርበት ስፋ ርግ ያለ ወደ ላኛው ቪዲዮ አለፍኩላችሁ። ሙባረክ ቲክቶክሩን ታውቁታላችሁ፣ የእሱ ወንድም ነው፣ የዚህ ወንድም ማለት ነው። ይህ ግለሰብ እንግዲህ ሰሞኑን እየተሽከረከረ ነው ያለው። ምንድን አድርጎ ነው? ነቢያችን ሰለላሁ ዓለይሂ ወሰለም አንቋሾ፣ ቁርአንን አንቋሾ፣ አላህን አንቋሾ። በቱርክ ሀገር ነው የሚገኘው አሁን እምነቱን ቀይሯል እየተባለ ነው። ሙስሊም ነበረ፣ ነገር ግን አሁን ፕሮቴስታንት ሆኗል። አሁን እዛ ላይ መጥቶ በዚህ መልኩ እስኪ ቪዲዮን በትንሽ ቀን ጨብ እናድርግና ሀሳብ እንሰጥበታለን

ብራዘር የረጋ አመንታ ፕሮቴስታንት ተማንት ያጃ አፍር ልክ እንደዚህ ነው። ቁርአን ገዳይ ነው፣ አላህ ገዳይ ነው። እንደዚህ ያለ ብዙ ነገር እምነታችንን ሲያንቋሽ ነበረ። እንደዚህ አይነት ሰዎች እየተበራከቱ ያለንበት ሁኔታ ነው። የኛ ደክመት ግን ጥግ ደርሶ ማንኛውም ሰው በሶሻል ሚዲያ እየወጣ እየተሳደበ ነብያችን፣ እስልምናችን እያንቋሸ ዝም ሊባል አይገባም። የማያዳግምና መቀጣጫ የሚሆን ነገራቶችን አንድ ሰው ላይ ቢፈጸም ማንኛውም ሰው ወጥቶ እንደዚህ አይነት ተግባር ባልፈጸመ ነበር። አሁን በቅርቡ ይያዛል እየተባለ ነው። በአረበኛም እህቶቻችን ወንድሞቻችን ቪዲዮ እየሰሩ ነው። ከሙባረክ ጋርም ያደረገችው ቆይታ አለ። ከዚህም በፊት የተለያዩ ቪዲዮዎችን እየሰማሁ ነበረ። እኔ ሰለሱ አይመለከተኝም፣ ስፈልጉ ግደሉት፣ ስፈልጉ እንደፈለገ አ ርጉት ወንድሜም አይደለም እስኪል ድረስ ማለት ትክክለኛ ወንድማማቾች እንደሆኑ ተናግሯል ማለት ነው። ነገር ግን እኔ እንደፈለጋችሁ አድርጉ ከዚህ በኋላ እኔ ትክክለኛ የሙስሊም ተከታይ ነኝ ብሎ ሙባረክ ለማስረዳት ሞክሮ ነበረ ማለት ነው። የተለያዩ መልእክቶች አሉ። ራሴ ልጅ ወንድሜ ቢሆን አልተወውም ብዬ የተናገርኩት ተረብተኛ ለቀቁ ማለት የጠራሁኝ መክረኸዋል የሚለውን ብቻ መጠየቅ የፈለኩት ከዛ በተረፈ አሁን ለሰዎች አስተላልፌያለሁኝ አነስ

ጀማአ እና ሲያም እንግዲህ ቱርክ ላሉ ወንድሞቻችን የተለያዩ መልዕክት እያስተላለፉ ያለበት ሁኔታ ነው። ማንም ሰው የተነሳ እስልምናና ቁርአንን ነብያችንን ሊያንቋሽ አይገባም። እስከ መጨረሻው ድረስ ልንታገል። ይሄ ሰው እንግዲህ አስፈላጊውን ቅጣት ማግኘት አለበት ብዬ አምናለሁ። ቪዲዮን ሼር ሼር ልናደርግ ይገባል። ሁላችንም የሚመለከተን አካላቶች እንደዚህ አይነት ቆሻሻ ሰዎችን በጋራ እናስወግድ ለማለት እወዳለሁ። ከዘውጁና ጋር ተያይዞ ደግሞ አንድ ቪዲዮ እንመልከት። ለብዙዎቻችን ይጠቅ ይጠቅማል ብዬ ስለማሰብ ነው። ኢንሻአላህ አላህ ሁላችንም ጥሩ ትዳር ይስጠን። በኦንላይን እያለን ሚዲያ ላይ እየወጣን ራሳችን የምናረክስ ሰዎች፣ ሴቶች፣ እህቶች፣ ወንድሞች ልንጠነቀቅ ይገባል። ብዙ ተግባር ነው እየተፈጸመ ያለው፣ እስኪ በጋራ እንመልከት። እኔ አንዲትን ሴት በደላላ አግንጭ ያግብች፣ እንዴት ነው በኩራት ባሌ ብለሽ አቅፈሽ ይመጣኝ? እንዴት በግልጽና ከተባለ ሊለፋብሽ ይገባል፣ ሊወጣ ሊወርድ ይገባል፣ አንቺን ለማግኘት ብቁ አቋም ላይ መሆኑን ሊያረጋግጥልሽ ይገባል። በደላላ ትዳር፣ እህቶች በደላላ ትዳር እኮ በደላላ የተከበረ የተከበረ ተቋም ነው ትዳር ማለት ማለት እኛ ድሮ የምናገኘው የምናውቀው በደላላ ሰራተኛ ነው። በደላላ ወዛደር ነው። በደላላ ሴተኛ አዳሪ ነው። ለምን አልነግራችሁም? በግልጽ በሀገራችን ቋንቋ ላይ በደላላ በደላላ የሚሄዱት ከወንድ ጋር የሚገናኙት ሴተኛ አዳሪዎች ናቸው። እስላም ደግሞ ከዚህ የጠራ ነው። እስላም ደግሞ ይህንን ጥዩፍ ብሎ ያወገዘው ተግባር ነው። ታዲያ በደላላ ያገኘሽው ባል እንዴት ባል ሊሆንሽ ይችላል? አሁን ባለፈው ሀቢባ ጋር አንዲት እህታችን በአደባባይ ፊት ለፊት እየታየች ነው እና መራጭ ተብዬው መስፈርት ያቀረበውም አንድ መላጣ ነው። እሱም ተቀምጧል። ሪጀክት ተደረጋት። ሰባት ሺህ ሰው ቁጭ ባለበት ሪጀክት ተደረጋት። አትሆነኝም አለ። እሷ ምን አለች? የእሱ መስፈርቱ ብዙ ነው፣ በቃ ተዋቢ ባየ አለቻት። አሁን እቺ ሴት ቆማ መሄድ ትችላለች ወይ? ፊቷን ለሰው ማየት ትችላለች ወይ? በአደባባይ ሪጀክት ተደረገች። በአደባባይ የተጠላች በአደባባይ አቶኝኝም የተባለችን ሴት ማን ነው አግብቶ በደስተኛ የሚኖረው? በደስታ የሚኖረው? እኔ አሁን ሴት ጠፍቶ በምድር ላይ ሴት የሚባል ነገር ጠፍቶ አንድ እሷ ብቻ ብትቀር አላገባትም። አንድ እሷ ብትቀር አላገባትም። የሆነ ሰው በአደባባይ ሰው ሁሉ ሰው እኮ ሪጀክት መደረግ ያለ ነው፣ ግን ሐላል ሁሉም እየሰማ ሁሉም እያየ አቶኝኝም የተባልሽውን ሴት እኔ ትወኝኛለሽ ብዬ ላገባሽ አልችልም። እኔ ባዳ ብላ አልነግራችሁ እችላለሁ፣ ግን ባዳ ባይሆንም የምነግራችሁ ነገር የሚጠቅማችሁ ነው። ሴት ልጅ መበደል የለባትም አንድ ራሷንም መበደል የለባትም። ይሄ አሁን እያደረጋችሁ አላችሁት ራሳችሁን እየበደላችሁ ነው። ሀቢባ ቤዘ ደዳር ፍለጋ፣ እኔ እንደ ሙቤ ደባብቄ ምናምን አላልፍም። ስም እየጠራው ነው በአደባባይ የሚሰሩትን ስራ በአደባባይ ነው የማወግዘው። አሲያ ባል ፈልጋለች፣ መጀመሪያ ለራሷ ደህና ባል ትፈልግ። አሲያ ባል ፈልጋለች ትሄጃለች። አንቺ ጎረን ጎዘዝ ያለ ምናምን ምናምን ጠብሳ ያላገባች የሰማንያ ዓመት ወንድ መብቷ ነው። ግን እንደዛ አይነት ህይወት ውስጥ የምትኖር ሴት ለአንቺ የተሻለ ህይወት ልታመቻቸልች የተሻለ ባል ልታመጣልች አችልም። ሙቤ እስኪመጣ ድረስ በግልጽ ልናገር ብዬ ነው፣ ከመጣ በኋላ አቁመዋለሁ። ለምሳሌ እኔ ጠሮብኝ አምሳ ዓመት ሴት አግብቼ ሳበቃ ለአንድ ወንድሜ የሀያ ዓመት ሴት ምፈልግለት ከሆነ ለራሴ ያልሆንኩ ለሱ እንዴት ነው ልሆንለት የምችለው? መጀመሪያ እሷ እስቲ አሪፍ ባል ፈልጋ አግብታ ታሳያችሁ። የሰማንያ ዓመት ባል ሳይሆን ከእሷ እድሜ የሚመጣጠን ቢያንስ በአስር ዓመት የሚበልጣት ቢያንስ ቢያንስ በአምስት ዓመት የሚበልጣትን ባል አግብታ የተጣጣመ ትዳርን ኖራ ታሳያችሁ። በባሏ የምታፍር ባሏን የማታሳይ ሴት ለአንቺ ባልት አስቢ አሁን፣ ሀቢባ ቤትኛው አህላቋ ነው። ለአንቺ በተለይ ሙስሊም ሆናችሁ እሷ ቤት ገብታችሁ የምትል ከሰከሱ ሙስሊም ሆናችሁ እሷ ቤት ሄዳችሁ ባል የምትፈልጉ ወንዶቹ በእርግጠኝነት የመኘኝ ነው የምልሽ፣ በደላላ ሚስት የሚፈልግ ወንድ ህይወት የጠረረበት ነው። ህይወቱ ግራ የተጋባበት ወንድ ነው። ምንም ነገር በህይወቱ ማድረግ የማይችል ወንድ ነው። ራሱን አርክሶ ሚስት በደላ ላይ የሚፈልገው ያንን በህይወቱ ምንም ማድረግ የተሳነው ህይወት የተጨማለቀበት ህይወት ግራ የተጋባበትን ወንድ አግብተች ልትኖሪ ነው። በምን ሂሳብ ነው? በሀቢባም ሶሪ አሁን በቃ ስም መጥራት ላቆም ነው። መተዋል አሁን አላቃትም። የሆነች ልጅ ባለፈው ሀቢባ ቤት ተዋርዳ ስትወጣ አላቃት መፈጠሯን አላቅ ካየዋለሁለውእንባን የተናነቀኝ ደግሞ ያሳፍራል። ወላሂ ያሳፍራል። ሴት ልጅ እንደዚህ ስትረክስ አስበቹታል። አንድ ሴት እዚህ መታ አሁን ማሜ ማሙቤ ደብረኛለች። አውርዳትና ሌላ አምጣልኝ። እዛ ጋር ሁለት ሺህ ሦስት ሺህ ሰው ቁጭ ብሎ ይያያት። ሰባት ሺህ ሰው፣ ሰባት ሺህ ነበር። እኔ እንጃ እኔ አላየሁትም። ያኔ አልገባም ወላሂ፣ ገብቼ በላቅ ወላሂ፣ ገብቼ የተቆረጠውን እስክሪን ሪከርዱ ላይ አይቼው ነው ቁጥሩን እንደገና ቆልን። አሁን ያ ወንድ እውነት ለመናገር ባል ሚስት በደላላ የሚፈልገው ወንድ ምንም ማድረግ ስለተሳናው እንደ ደላላ ጋር የሚመጣው በራሱ ምን ማድረግ ስለተሳነ ማ ቪዲዮን ተመልክተናል። ብዙዎቻችን እንደተማረበት ተስፋ አድርጋለሁ። ዶሮዋ በጠበጠችኝ በጣም ለማንኛውም፣ ኢንሻላህ የዛሬ ይህ ምስል ነበር። ሴቶች እባካችሁ ጥንቃቄ ልታደርጉ ይገባል። እንግዲህ በኦንላይን እየተባለ ገንዘባችሁ እየተበሉ ብዙ ተግባር ነው። እህቶች ወንድሞች እየመጡ እያለቀሱ ያለበት ሁኔታ ነው። ጥንቃቄ እናደርግ። አላህ የተሻለውን ሕይወት ይስጠን፣ ለእኔም ለእናንተ ማለት ነው። ሰብር እናደርግ ይገባል። በህላል መንገድ ከሄድን ብዙ ውጤታማ እንሆናለን ብዬ ተስፋ አድርጋለሁ።